ሞሰብ የአንድ ማዕከል አገልግሎቱን በአንድ ቦታ በማሰባሰቡና አሰራሩንም ዲጂታላይዝድ በማድረጉ ለደንበኞቻቸው እርካታ መፍጠሩን የስራ ኃላፊዎች ተናገሩ። በአማራ ክልል በአምስት ከተሞች የአንድ ማዕከል አገልግሎት እንደሚጀምርም ተገልጿል። ትዝታ መኮንን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ለዘመናት የቆዩ የአገልግሎት አሰጣት ችግሮችን ፈቶ የህብረተሰቡን እድገትና አዳዲስ ፍላጎቶችን መሸከም የሚችል ተቋም ለመገንባት ተግባራትን ሲፈጽም ቆይቷል። ቀልጣፋና ተደራሽ አገልግሎት መስጠት እንዲችልም ሞሰቢያ የአንድ ማዕከል አገልግሎት ተጀምሯል። አገልግሎቱም አስር የክልል ተቋማትና አራት የፌዴራል ተጠሪ ተቋማት በአንድ ጣሪያ ስር አገልግሎት እየሰጡ ይገኛሉ። ሞሰቢያ የአንድ ማዕከል አገልግሎት በአንድ ቦታ በማሰባሰብና ና በማደራጀት አሰራሩንም ዲጂታላይ ዲጅታላይዝድ በማድረጉ ለተገልጋዩ እርካታ እንደሚፈጥር የክልሉ ማዕድን ሀብት ልማት ቢሮ ምክትል ቢሮ ኃላፊ አበባ ጌታሁን ተናግረዋል። ተቋማችን እጅግ በጣም አገልግሎት ከሚሰጡባቸው ተቋሞች አንዱ ነው። ይህ ተቋም ደግሞ በዚህ ተካቶ መስራቱ በእኛ እንደ ቢሮ በጣም ደስተኞች ነን። እንደኛ ተቋም ተገልጋዩ በዚያ ተካቶ በመስራት ተጠቃሚ እንዲሆንና እንደ ሀገርም ተጠቃሚ እንድንሆን በጣም ደስተኞች ነን። በአማራ ክልል ፍትህ ቢሮ ከግማሽ ሚሊዮን በላይ ተገልጋይ በየአመቱ እንደሚያስተናግድና አገልግሎት አሰጣጡም በአንድ ማዕከል በመሆኑ የተሻለ አፈጻጸም ለመፍጠር እንደሚያስችለው የቢሮው ምክትል ቢሮ ኃላፊ ወንዳቸው ሰራው ገልጸዋል። በዚህ መሰብ አገልግሎት ውስጥ ከሚሰጡ ተቋማቱ አንዱ የአብክመ ፍትህ ቢሮ ነው። ይህን አገልግሎት ለመስጠት የእኛም ተቋም እንዳንድ ተቋም ፈልገ ነው። ማህበረሰባችንም ለማገልገል የተሻለ ውጤት ያመጣበታልን በሚል እምነት የህግም አሰራር የፖሊሲና ስትራቴጂም ጭምር ስለሆነ ወደዚህ ማዕከል ገብተናል ከኛ ከተቋማችን አላማ ጋርም መሄድ ስለሆነ በተገቢ መንገድ እስከታች ድረስ ባለሙያዎቻችንን እያስገባን እንሰራለን ብለን እናምናለን። በክልሉ የተጀመረው መውሰቢ የአንድ ማዕከል አገልግሎት ከእቅድ ጀምሮ እስካሁን እስከደረሰበት ደረጃ ያለውን አፈጻጸም ግምገማ አካሄደዋል። አገልግሎት ዘርፉን በመለየትና ዲጂታላይዝድ በማድረግ በኩል ውጤታማ መሆን እንደተቻለ በአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ የሪፎርም ዳይሬክተር እንደ አላማው ይታይ ገልጸው ስለ አገልግሎቱ ግንዛቤ የመፍጠርና የተጀመሩ አገልግሎቶችን ተጠናክረው እንዲቀጥሉ እንደሚሰራም ተናግረዋል። በዚህም በአገልግሎት ዘርፍ በተለይ የአገልግሎቶችን በመለየት እና ዲጂታል በማድረግ ስራዎች ተሰርተዋል። ኦልሞስት በመጀመሪያው ዙር ወይም በመጀመሪያው ፌዝ የለየናቸው አገልግሎቶች እሱ ወደ ስራ አስገብተናል በተለይ አስፈላጊ የሆኑ ተገልጋዮች አገልግሎቱን ፈልገው በቂ ግንዛቤ ባለመፈጠሩ ወደዚህ ያለ መምጣት አልፎ አልፎ ክፍተት አለ። ስለዚህ ያው ስራው ተጀምሯል። በክልሉ መሰብ የአንድ ማዕከል አገልግሎት አሰጣጡ ለታለመለት ዓላማ እንዲውልና አሰራሩንም ለሌሎች ከተሞች ማስቀጠል እንዲቻል ሂደቱን መገምገም አስፈላጊ መሆኑን የክልሉ ሲቪል ሰርቪስና ሰው ሀብት ልማት ቢሮ ኃላፊ በአንቺ አምላክ ገብረ ማርያም ተናግረዋል። ስለ አገልግሎት አሰጣጡም ሁሉም ተቋማት ለደንበኞቻቸው እውቅና መፍጠር እንዳለባቸውም አስገንዝበዋል። አሁን ያለንበት ነባራ ሁኔታ ምን ይመስላል? ቀጣይ ምንድን ነው ያሰብነው? ይሄ ደግሞ የክልል ቢሮ ስለሆነ በሌሎች ከተሞችና በሌሎች ክፍለ ከተማዎች በመካከለኛ ከተማ አስተዳደሮችም ጭምር ለማስፋት ምን ታቅደዋል? ቀጣይ ምንድ ነው መስራት ያለብን የሚለውን አጠቃላይ ከስራዎችን ዲጂታላይዝ ከማድረግ ያለፈ በተለይ ደግሞ በመቆጣጠር በመከታተል፣ በመደገፍ አቅምም ጭምር በመገንባት በኩል ሰፊ ኃላፊነት ያለባችሁ የቢሮ ኃላፊዎች ስለሆናችሁ እዚህ ላይ የሰው ኃይል አስተዳደሩም የቢሮ ኃላፊዎችም ምክትል ቢሮ ኃላፊዎችም እዛ ያለው እዛ ተቋም ላይ ያለው የማኔጅመንት አካልም የእናንተን ስራ ማሳለጥ ስለሆነ ስራችሁን በምን መንገድ የተሻለ እናደርገዋለን የሚለው ላይ በደንብ ገምግመን አቅጣጫ እንድናስቀምጥ ነው። በክልሉ በአምስት ከተሞች ሞሰብ የአንድ ማዕከል አገልግሎት አጠናቀው ስራ እንደሚጀምሩና ወደ ስራ የገቡትንም ተጨማሪ አገልግሎት እንዲሰጡ ለማስቻል እንደሚሰራም ተገልጿል።